የተጣለባቸውን ሙያዊ ኃላፊነት በአግባቡ በመወጣት የክልላቸውን ሰላም እንደሚያረጋግጡ የአማራ ክልል የመደበኛና የአድማ መከላከል ፖሊስ ተመራቂዎች ተናገሩ። የጸጥታ ችግርንና ወንጀልን አስቀድሞ በመከላከል የሕዝባቸውንና የክልላቸውን ደህንነት ማረጋገጥ እንዳለባቸውም የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ አሳስበዋል። በቀለት ሾመ ተጨማሪ አለው። የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ በብር ሸለቆም መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ያሰለጠናቸውን የመደበኛና የአድማ መከላከል ፖሊሶችን አስመርቋል። የተጣለባቸውን ሙያዊ ኃላፊነት በአግባቡ በመወጣት የክልላቸውን ሰላም ለማረጋገጥ ዝግጁ መሆናቸውን ተመራቂ ፖሊሶች ገልጸዋል። እዚህ ግባ ሁት አንድ አለማ ለሀገሬ ነው የገባሁት ስለዚህ እኔ ያሰብኩት ተዚህ ወጥቼ በአንድነት በህብረት ተሳስበን ለህብሩ ፍቅርና ሰላም በማስተማር አብሮ ለመቀጠልና ወደ ሰላም ለማጠት አስቤያለሁ። ይህ ደግሞ አደርገዋለሁ ብዬ ራሴ በራሴ አሳምኛለሁ። እኛ ለሀገራችን መስዋዕት ልንከፍል ነው፣ የገባ ነው። ለሀገራችን መስዋዕት ከፍለን ስተገባን ድረስ ገፍቶ የመጣን ሀይል ለመጋፈጥ ዝጎችነን ለሀገሬ ሰላም ወይም እድገት የምቆጥበው እውቀትም ጉልበትም የለኝም። ያ ማለት ምንድን ነው? ከዚህ በፊት ኢትዮጵያ ሀገራችን ወይም ደግሞ ክልላችን ታፈናና ተከብራ የኖረችው በውድ አያት ቅድማ አያቶቻችን በከፈሉት መስዋዕትነት አጥንታቸውን ከስክሰው ደማቸውን አብስሰው ነው እዚህ ያስረከቡን። እኛ ደግሞ የነሱ ባልደረባ ሁነን የነሱ ታጋዥ ሀይል ሁነን ሀገራችን ሰላም ለማድረግ እጅግ በጣም በቆራጥነት ተነስቻለሁ ማለት ነው። እኔ እስከ ሕይወት መስዋዕትነት ለመክፈልም ዝግጁ ነኝ ማለት ነው። የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ዋና አዛዥ ብርጋዴር ጄነራል መኮንን መንግስቴ በበኩላቸው ተመራቂ ፖሊሶች ሀገሪቱ ብሔራዊ ሀብቷን ተጠቅማም የህዝቦቿን ተጠቃሚነት ማረጋገጥ እንድትችልና ና ሰላሟን ለማስፈን የተጣለባቸውን አደራ በብቃት መወጣት እንዳለባቸው አሳስበዋል። እንደሚታወቀው ሀገራችን ብሔራዊ ሀብቶቿን እንዳትጠቀም በአንዳና ባዳዎች አንድ ክለብ መስርተው በርካታ የሰላም እጦት እንዲከሰት አድርገዋል። እናንተ የዛሬ ተመራቂዎች አገራችሁ ብሔራዊ ሀብቶቿን ተጠቅማ የህዝቦቿን ኑሮ ማሻሻል እንድትችል፣ ሰላም እንዲታገኝ የተጣለባቸው አደራ በጣም ከፍተኛ ስለሆነ በምትሰማሩበት ቦታ ሁሉ ሰላምን ለማረጋገጥ እስከ ህይወት መስዋዕትነት በመክፈል የክልላችሁን ሰላም ብሎም የሀገራችሁ ሰላም እንዲረጋገጥ የበኩላችሁን አስተዋጽኦ እንድታደርጉ በማሰልጠኛ ትምህርት ቤቱ ስም ማሳሰብ እንፈልጋለን። የጸጥታ ችግሮችንና ወንጀሎችን አስቀድሞ በመከላከል እንዲሁም የህዝባቸውን ደህንነት ለማረጋገጥ ሙያዊ መርህቦችን አክብረው መስራት እንዳለባቸው ያነሱት ደግሞ የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ ዋና ዳይሬክተር ምክትል ኮሚሽነር አበበ ደልለ ናቸው። ውጤታማነታችሁ የሚለካው በዩኒቨርሲቲ ኮሌጁ ያገኛችሁትን እውቀትና ክህሎት ተጠቅማችሁ ክልላችን የጀመረውን አዲስ የለውጥ ጉዞ በማስቀጠል ከመላ የክልላችን የጸጥታ ኃይሎቻችን ጎን በመሰለፍ በክልላችን ያጋጠመን የፀጥታ ችግር በማስወገድ በክልላችን ሰላም ማስፈን ስትችሉ ነውና በየተሰማራችሁበት ተልኮ ሁሉ የቆማችሁለትን ትክክለኛ ዓላማና የተቋማችን እሴቶች በጽናት መጠበቅ ስትችሉ ነው። ስለሆነም ከሁሉም በፊት ለፖሊሳዊ ዲስፕሊን ተገዥ በመሆን የክልላችን ፖሊስ ቀይ መስመሮችን ማለትም ከማናቸውም የፖለቲካ ገለልተኝነትን፣ ሁሉንም ሃይማኖቶች በኩል ማስተናገድን፣ ሌብነትን ጎጠኝነትና ብልሹ አሰራሮችን በመጠየፍ መንግስትና ሕዝብ የጣለባችሁን ተልኮ በብቃት እንድትወጡ በዩኒቨርሲቲ ኮሌጅ ስም አደራ ማለት እፈልጋለሁ።